ሰላም ጤና ይስጥልኝ። ውድና ተከበራቸው የህናን ሜዲያ ቤተሰቦች ከቲሞ ላይ እቃ ይዤ መጥቶልኛል። አልከፈትኩም። አብረን እንከፍታለን። ምን ውስጡም እንዳለ እናያለን። ይህ እቃ እንግዲህ በባህሬን ብር ማለት ነው። እንግዲህ ይታያል ብዬ ተስፋ አደርጋለሁ። ሀያዘጠኝ ዲናር ከሀምሳ አራት ሳንቲም ነው። ሰላሳ ዲናር ነው የከፈልኩት ማለት ነው ለዚህ እቃ። ያ ማለት በኢትዮጵያ በአራት መቶ ስታባዙ አስራ ሁለት ሺህ ብር ማለት ነው። የአስራ ሁለት ሺህ ብር እቃ ምንድን ነው ምን እንደምታክል ብቻ እዩ እንግዲህ እዚህ ምን ገዛ ይሻላል ኢትዮጵያ ላይ ካናል ሚዲያን ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሆኖ እኔንም አበረታቱኝ አብረን እንከፍታለን ይህት መንዳተን እቃውን እየከፈትኩኝ ነው ከዚያ በፊት ግን እቃው ሲገዛ እኔ በፎቶ ነው እና አይቼ ገዛሁት ፎቶ ላይ እቃዎቹ ይሄንን ይመስላሉ። እጅ ላይ ስደርሱ አንድ ናቸው ወይስ ለያያለው አብረን የምናይ ይሆናል። አንዳንድ ጊዜ ፎቶ ላይ አይታችሁ ገዝታችሁ እጃችሁ ላይ ስደርስ ብዙ ልዩነት አለው። በነገራችን ላይ እኔ ልብስ ላይ ገጥሞኛ ቀን ብዙ ጊዜ ማለት ነው። እንደዚህ አይነት እቃ ላይ ግን ለመጀመሪያ ጊዜ ነው ሳዝ ማለት ነው። እንግዲህ አብረን የምናይ ይሆናል። እስቲ እናንተ ኮሜንት ላይ ያሳወቁ ተመሳሳይ ነው እቃዎቹ ወይስ ለያያለሁ። አያችሁትን እቃ ከፍቼ መጥቻለሁ። ይሄንን ይመስላል በጣም ተናድቻ አለው እንግዲህ፣ ፎቶ ላይ ያየሁትና ስመጣልኝ ያየሁት ተለየ ነበረ። ደንግጫለሁ ምናምንና እስቲ እናንተ ማሳወቀኝ ኮመንት ላይ እንደዚህ ገጥማችሁ ያውቃል። እንግዲህ ከዚህ ልጀምርላችሁ። እኔ በጣም ነበር ወድጃት የገዛውት። እቺ ይታያል፣ ካሜራ ማስቀመጫ ናት፣ ስልክ ማስቀመጫ ናት፣ ካሜራ ነገር ናት። እና ስልካችሁን አስቀምጣችሁ ነበር የምትቀርጸው። እኔ እሱ ናቸ ነበር ቪዲዮ የገዛሁት እኔ ጋ ስንመጣ ግን እንደዛ አልነበረም ማለት ነው። ከሪ ከብሉቱዝ ጋር ይገናኛል፣ ከዛ ውጭ ግን ምንም ነገር የለው። በቃ ይሄኛው የእግር ማጠቢያ ነው፣ ወይም ደግሞ ሳፋ እንደምንለው እኛ ማለት ነው። ሙቅም ቀዝቀዘ ማስቀምጣችበት መታጠብ ትችላላችሁ። ይሄ ምንም ቆንጆ ነው። ይሄ አልጋ ልብስ ነው። ከከፈትኩኝ በጣም ትልቅ ስለሚሆን ነው ያልከፈትኩት። ሁለት ሜትር ከምናምን ነው ማለት ነው። በጣም ትልቅ ነው። ያው እነሱ እቃ ሲያሽጉ የሆነ ነገር ያደረጉበት እና በቫክዩም ሲያደረጉት ክብደቱ ይቀንሳል፣ ውፍረቱ ይቀንሳል ማለት ነው። እና ይሄም ጥሩ ነው። ምንም አይደለም። በጣም ያበሳጨኝ እዩት፣ እዚች ጋ አይፓድን እዩት ብቻ፣ የገዛሁትን አይፓድ እዩ። ያው ስልክ ነው አይፓድ ነው። እስቲ እናንተ ፍረዶኝ ፍረዶኝ። በጣም አዝኛለሁ። እውነቴን ነው። በጣም አዝኛለሁ። እንግዲህ ከማዘን የተነሳ እየሳኩ ነው ማለት ነው። በጣም ናዘንኩት። እነዚህን ማንካዎች ምናምን ያዘዝኩት እኔ የአይፓድ ኦፈር ስለነበረ በዛ ምክንያት ነበር እንጂ ፈልጌው አልነበረም። ግን ደግሞ ማንካዎቹ ጥሩ ነው፣ ዋጋውም ጥሩ ነው። የገዛው ጥገዞች አለው። ያው ዝም ብዬ የአይፓዱ ከቨር ይውላችሁ ይሄ ነው። ቻርጅ የለውም። እሺ፣ ቻርጅ የለውም። በጣም አዝኛለሁኝ። እንግዲህ የዚች ጋ ደግሞ ይዋት የስልክ መሸፈኛ ናት። እኔ እንደዛ ነው ገዛሁት። ከፊትም ከኋላ ነው ነበረ የገዛሁት፣ ግን እዚህ ጋር መጣለኝ ከኋላ ብቻ ነው። ለዛውም እዩት፣ ተጨማዱ። ይሄኛውን ካርቶን ገና አልከፈትኩትም። በጣም አዝኛለሁ። ለዛ ነው እንግዲህ። በጣም ይቅርታ። እቺ እንግዲህ ጫማ ናት። የቤተ ቤት ጫማ ነው። ዝም ብዬ ያዘዝኩት። ይሄ ጥሩሽ ምንም አልሆንም። ይሄ እዚህ ጋር ይታያችኋል። ይሄኛው ብርጭቆ ነው። ማይካ ነው፣ በነገራችን ላይ ትኩስ ነገር መጠጫ ነው። ይሄ ልጆች ደግሞ ይሆናል ብርጭቆ ስለምሰበር የሻይ የወተት ይሆናል። እንግዲህ እዚህ ጋ ያልከፈትኩት የውስጥ ልብሶች ናቸው። እኔ የውስጥ ልብስ አልከፍትም ታውቃላችሁ። እና ግን ፎቶ ላይ እንዳያችሁት ነው። ይሄም ጥሩ ነው፣ ምንም አልሆነም። እንግዲህ ይህ ብር እዚቺ ቀለም ብቻ አስራ ሁለት ሺህ ብላ ውጥቻላ ማለት ነው። አያሳዝንም? እኔ እንግዲህ በጣም ጥሩ ነው ብዬ ገዛውት አይፓዷና ና እቺ ካሜራዋ አንድ ላይ ዋጋው ወደ ስድስት ሺ ነበረ እና በጣም ደስ ብሎኝ ነው የገዛሁትና ከገዛ በኋላ ግን የመጣልኝ ይሄ ነው ማለት ነው። በጣም ተናድጃለሁ። በጣም ተናድጃለሁ። እንግዲህ እያወላችሁ እናንተ ፍለፊት ነው እየከፈትኩት እየወላችሁ እንትኑን እንኳን አላነሳውም የከፈትኩት አላነሳውም ማለት ነው። እናንተን ጥንቃቄ አድርጉ ለማለት ያክል ነው። ኦልሬዲ ነው የገዝቻለሁ ምንም ማድረግ አልችልም። ምንም አማራጭ የለኝም ማለት ነው። አልጋ ልብሱ ግን ቆንጆ ነው፣ ትልቅ ነው፣ ፎቶ ላይ እንዳያችሁት ማለት ነው። የዛሬ ቪዲዮዬ እንግዲህ ይህ ይመስላል። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ደህና ሆኖ ጥንቃቄ አድርጉ። ከየትም ቦታ ስትገዙ ጥንቃቄ አድርጉ። በዚህ ልክ እሺ፣ ተወዳለሁ ብዬ አስቤ አላቅም። ብዙ ቃቆ ገዝቻለሁ። በዚህ ልክ ግን ተሸውጄ አላቅም። እንግዲህ የመጀመሪያ ጊዜ ነው። ሀናል ሚዲያን ደግሞ ሰብስክራይብ እንደም ደግሞ ላይክ በማድረግ አበረታቶኝ